ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን ከቶ ፔንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ፣ በአዲስ አበባ ነዋሪዎች በቀን 2500 ቶን ቆሻሻ ያመርታሉ ተባለ። ጊዜያዊ አስተዳደሩ ከፌዴራል መንግስቱ ድጋፍ መጠየቁን ተከትሎ ህወሓት የሶስተኛ ወገን ጣልቃ ገብነት ጥሪ ተቀባይነት የለውም ሲል ተቃወመ። የአውሮፓ ኅብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተ በመጪው ግንቦት 2017 ዓ.ም. እንደሚመክርበት ተገለጸ። ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን ከሚሉ ወገኖች አንዱ የኤርትራ መንግስት ነው ሲሉ አቶ ጌታቸው ረዳ ተናገሩ። በአማራ ክልል በከፍተኛ የኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ ደረሰ። የአሜሪካ ዓለም አቀፍ የልማት ድርጅት ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትዕዛዝ እንደተሰጣቸው ተሰማ። በአዲስ አበባ ነዋሪዎች በቀን 2500 ቶን ቆሻሻ ያመርታሉ ተባለ። በአዲስ አበባ ከተማ ነዋሪዎች በቀን 2500 ቶን ቆሻሻ የሚመረት መሆኑን የአዲስ አበባ ጽዳት አስተዳደር ኤጀንሲ አስታውቋል። በአማካኝ በቀን አንድ ሰው ዜሮ ነጥብ አራት ዘጠኝ ቆሻሻ ያመርታል ተብሏል። በዚህ አመት ከተመረተው ቆሻሻ ውስጥ 12 በመቶ የሚሆነው ቆሻሻ ወደ ሀብት መቀየሩን የኤጀንሲው ዋና ዳይሬክተር ዶክተር እሸቱ ለማ ተናግረዋል። አራት ሺህ በሚሆኑ በተደራጁ ወጣቶች በመልሶ መጠቀም መንገድና ማዳበሪያ በሚዘጋጁ ወጣቶች በኩል እንዲወገድ እየተደረገ መሆኑን ዶክተር እሸቱ ተናግረዋል። ለዚህም ከ232 በላይ የመልሶ መጠቀሚያ ቦታዎችን ለማዘጋጀት መቻሉን አንስተዋል። ኤጀንሲው በአምስት ዓመት እቅድ ውስጥ ቆሻሻን ወደ መልሶ መጠቀም ወይም ሪሳይክሊንግ ፓርክ የማቋቋም እቅድ እንዳለውም ተገልጿል። በአዲስ አበባ ከተማ ፕላስቲክ እንደገና ጥቅም ላይ ለማዋል የሚሰሩ 15 ፋብሪካዎች አሉ፣ ያሉት የኤጀንሲ ዋና ዳይሬክተር፣ በዚህም ኢትዮጵያ ቆሻሻን ኤክስፖርት በማድረግ ዶላር ማግኘት ትችላለች ብለዋል። ጊዜያዊ አስተዳደሩ ከፌዴራል መንግስት ድጋፍ መጠየቁን ተከትሎ ህወሓት የሶስተኛ ወገን ጣልቃ ገብነት ጥሪ ተቀባይነት የለውም ሲል ተቃወመ። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚደረገው ጥሪ በፍጹም ተቀባይነት የለውም ሲል ተቃወመ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንትና መጋቢት 3 2017 ዓ ም በወጣው መግለጫ በጊዜያዊ አስተዳደሩ አራት የሰራዊት ከፍተኛ አመራሮች መታገዳቸውን ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው ውሳኔ ነው ሲል ገልጿል። ይህ በእንዲህ እንዳለ ትላንትና የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ ከአሜሪካ ጀርመን ፈረንሳይ ጣሊያን አውሮፓ ህብረትና እንግሊዝ የተውጣጡ አምባሳደሮች በትግራይ ውስጥ ስለተፈጠሩ ክስተቶችና አስተዳደሩን ስላጋጠሙት ፈተናዎች ገለጻ ማድረጋቸውን በኤክስ ገጻቸው ገልጸዋል የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተ በመጪው ግንቦት 2017 ዓ ም እንደሚመክርበት ተገለጸ በኢትዮጵያ የህብረቱ አምባሳደር የአባል ሀገሮች ዲፕሎማቶች በተገኙበት ማክሰኞ መጋቢት ሁለት ቀን 2017 ዓ.ም በኢትዮጵያና አውሮፓ ህብረት ግንኙነት የተመለከተ ጋዜጣዊ መግለጫ ሰጥተዋል። የአውሮፓ ህብረት አምባሳደር ሶፊ ፍሮም በሰጡት መግለጫ በሰሜን ኢትዮጵያው ጦርነት ሻክሮ የነበረው የኢትዮጵያ መንግስትና የአውሮፓ ህብረት ግንኙነት ገንቢ ውይይት በማድረግ ወደ መስመር ለማስገባት መተማመን ተፈጥሯል ብለዋል። የአውሮፓ ህብረት ወደ ህብረቱ ሀገሮች ከገቡ በኋላ የጥገኝነት ጥያቄዎችን ውድቅ ሲያደርግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ስደተኞችን ለመቀበል የኢትዮጵያ መንግስት ፍላጎት አላሳየም በሚል በኢትዮጵያውያን ላይ የቪዛ ገደብ የጣለው እንደ ኤሮፒያን አቆጣጠር ከሚያዝያ 2024 ጀምሮ ነበር። በገደቡ መሰረት የዲፕሎማትና የአገልግሎት ፓስፖርት ያላቸው ኢትዮጵያውያን ቪዛ በክፍያ እንዲሰጣቸው ቪዛ ለማግኘት የሚጠይቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ውሳኔ ተላልፎ ነበር። ጉዳዩን በትኩረት እየሰራንበት ነው፣ በቅርበት የምንከታተለው ነው ያሉት አምባሳደሯ፣ በአጀንዳችን የተቀመጠ ነው የኢትዮጵያ መንግስት በአውሮፓ ካሉ የኢትዮጵያ ኤምባሲዎች ጋር በመሆን በዓለም አቀፍ ህግ መሰረት ትልቅ ለውጥ አሳይቷል ብለዋል። ይህን በተመለከተ በመጪው ግንቦት ወር ህብረቱ መክሮ ውሳኔ ያሳልፋልን ብለዋል ጉዳዩን በትኩረት እየሰራንበትና በቅርበት የምንከታተለው ነው ያሉት አምባሳደሯ በአጀንዳችን የተቀመጠ ጉዳይ ነው ብለዋል። ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን ከሚሉ ወገኖች አንዱ የኤርትራ መንግስት ነው ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ በአዲስ አበባ ለጋዜጠኞች በሰጡት ማብራሪያ ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ የኤርትራ መንግስት አንደኛው እንደሆነ አውቃለሁ ሲሉ ተናግረዋል። የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያው ግጭት ውስጥ የገባው ፕሪቶሪያን ከተስማማን በኋላ ነው ሲሉ የገለጹት ፕሬዝዳንቱ ከኤርትራ መንግስት ጋር ሰላም እንፍጠርን ማለት ኤርትራ በትግራይ ላይ የፈጸመችውን ጭፍጨፋ እንካድ ማለት አይደለም ብለዋል። አቶ ጌታቸው ክልል ወደ ሌላ ጦርነት መግባት የለበትም፣ ጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው፣ የፌዴራል መንግስቱ አግባብነት ያለው ኃላፊነት መውሰድ ይኖርበታል ሲሉ ተደምጠዋል። በአማራ ክልል በከፍተኛ የኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ ደረሰ። በአማራ ክልል ከባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ አራት መቶ ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት አራት የኃይል ተሸካሚ ምሰሶዎች መውደቃቸውን 129 ሚሊዮን ብር የሚገመት ኪሳራ በተቋሙ ላይ መድረሱ ተገለጸ። በኢትዮጵያ ኤሌክትሪክ ኃይል የባህር ዳር ወልዲያ ኮምቦልቻ ፕሮጀክት የሳይት ስራ አስኪያጅ አቶ ዮሐንስ ኪሮስ ስርቆቱ መጋቢት 2 2017 ዓ.ም በደቡብ ጎንደር ደብረታቦር ከተማ አቅራቢያ ጉና ወረዳ መፈጸሙን ገልጸዋል። በስርቆትና በጸጥታ መደፍረስ ሲፈተን የቆየው ፕሮጀክቱ በማጠናቀቅ ከግሪድ ጋር ለማገናኘት ተቋሙ ከፍተኛ ርብርብ እያደረገ በሚገኝበት ወቅት ችግሩ መፈጠሩ እንዳሳዘናቸውም ተናግረዋል። በአሁኑ ወቅት አጠቃላይ የፕሮጀክቱ አፈጻጸም 87 በመቶ ቢደርስም በፕሮጀክቱ ላይ የሚፈጸሙ የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ስርቆት ለስራው እንቅፋት መሆናቸውን ስራ አስኪያጁ አመላክተዋል። በበጀት ዓመቱ ባለፉት ሰባት ወራት 50 ሚሊየን 222987.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ ማስታወቁ ይታወሳል። የተፈጸመው ስርቆትና ውድመት የኃይል ስርቆት፣ የትራንስፎርመር ስርቆት፣ የኤሌክትሪክ መስመር ጉዳይ፣ የመሰረተ ልማት ስርቆት፣ የተቋሙ ሰራተኞችን ስራ እንዳይሰሩ ማወክና የኬብል ስርቆትን የሚያጠቃልል መሆኑን ገልጿል። የአሜሪካ ዓለም አቀፍ የልማት ድርጅት ሰራተኞች ሚስጢራዊ መረጃ ያዙ ወረቀቶች እንዲያቃጥሉ ትእዛዝ እንደተሰጣቸው ተሰማ። ይህ ትእዛዝ መሰጠቱ ሰራተኞች ግራ ያጋባ ሲሆን ድርጅቱ ሙሉ በሙሉ ሊፈርስ ይችላል የሚለውን ግምትም ያጠናከረ ሆኗል። የድርጅቱ ጊዜያዊ ጸሐፊ የሆኑት ኤሪካ ባይ ለሰራተኞቻቸው በላኩት ኢሜይል ከዋሽንግተን ቢሮ ሚስጥራዊና ግላዊ መረጃዎችን በማስወገድ ምስጋና አቅርበዋል። ሰራተኞቹ አንድ ቀን ለሚወስድ የመረጃ ጽዳት ስራ በቢሮው ደጃፍ አቅራቢያ እንዲገኙም ትእዛዝ ማስተላለፋቸውን ኢሜይላቸው ያሳያል። የምትችሉትን ያህል ዶክሜንቶችን ቅደዱ፣ ቀጥሎ አቃጥሎ ይላል ጸሐፊዋ ያላኩት መልእክት። ኢሜይሉ ሰራተኞች ምስጢራዊ መረጃ ከያዙ ከረጢቶች ጋር በማይጠፉ ማርከር ወይም ሴክሬትና ዩኤስአይዲ ብለው እንዲጽፉ ያዛል። ቢቢሲ የኢሜይሉን ቅጅ የተመለከተ ሲሆን በአሜሪካ የቢቢሲ አጋሪ የሆነው ሲቢኤስም ጉዳዩን ዘግቦታል። የአሜሪካ የውጭ ጉዳይ መስሪያ ቤት በዚህ ጉዳይ ለቀረበለ ጥያቄ ምላሽ አልሰጠም። የአሜሪካ የእርዳታ ድርጅት ያቃጠላቸው መረጃዎች ቅጂ አስቀምጦ እንዲሆን እስካሁን ግልጽ አይደለም። ዘ አሜሪካን ፎሬን ሰርቪስ አሶሲሽን የተባለው የዩኤስአይዲ ሰራተኞች ማህበር ወረቀቶች እንዲያቃጥሉ እንደተነገራቸው መረጃው እንዳለው የማህበሩ ቃል አቀባይ ኒኪ ጋመር ለቢቢሲ ተናግረዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።